ጤና ይስጥልን፣ የፈጠነ ሚዲያ ቤተሰቦች፣ እንደምናላችሁ። የፈጠነ ሚዲያ መረጃዎችን ከሰዓት ጀምሮ ወደ እናንተ እናደርሳለን። አብራችሁን ቆይታ እንድታደርጉ በአክብሮት እንጋብዛለን። የትግራይ ኃይል ሰልፍ ለሶስተኛ ቀናት መቀጠሉ ተገለጸ። ወደ መቀሌ የሚያስገቡ መንገዶች መዘጋታቸውም ነው የተነገረውም እንመለከተዋለን። የተቃዋሚ ፓርቲዎች መደብደባቸውና መታሰራቸው ተሰማም ይህ የተፈጸመው 11 ተቃዋሚ ፓርቲዎች በተሰበሰቡበት ነው ተብሏል። በመረጃ ሰዓታችን አካተነዋል። ሰይፉ ፋንታሁን ሽልማቱን ለመቄዶንያ ለመስጠት መወሰኑ ተገለጸም በ2025 የአፍሪካ ኢምፓክት አዋርድ ያገኘውን ሽልማት ለድርጅቱ ይሆንልኝ ማለቱ ነው የተሰማው። በዝርዝር እንመለከተዋለን። አየር ኃይል ኛውንም ግዳጅ ለመፈጸም በተጠንቀቅ ዝግጁ ሆኗል መባሉ ተነገረ። መረጃዎቹን በዝርዝር እንመለከታለን። ወደ መቀሌ የሚያመሩ መንገዶች ዛሬም ለሁለተኛ ቀን በሁለት አቅጣጫ በትግራይ ኃይል ሰልፈኞች ተዘግተዋል ተባለም። የተዘጉት መንገዶች በትግራይ ምስራቃዊ ዞን ከመቀሌ በ35 ኪሎ ሜትር ርቀት በምትገኘው የአጉላ ከተማ በደቡባዊ ዞን ከመቀሌ 100 ኪሎ ሜትር አካባቢ በምትርቀው የመሆኒ ከተማ ላይ መንገዶች ዝግ ተደርጓል ተብሏል። ይህ በእንዲህ እንዳለ በሰሜን ምዕራብ ዞን ወደ እንዳስላሰ ሽረ ከተማ የሚወስደው መንገድ ከከተማዋ 20 ኪሎ ሜትር ርቀት በሚገኘው እንዳባጉና ከተማ በሰልፈኞች መዘጋቱ ታውቋል። በመቀሌና ዙሪያዋ የሚገኙ የትግራይ ኃይል አባላት ሰኞ ጥቅምት 3 2018 ዓ ምት የጀመሩት የመኪና መንገድ በመዝጋት የተደገፈ የተቃውሞ ሰልፍ ማክሰኞ ጥቅምት 4 2018 ዓ ም በሌሎች አቅጣጫዎች ሲካሄዱ መዋላቸውን መረጃዎች አመላክተዋል። ይህም ከትግራይ ምስራቃዊ ዞን ወደ መቀሌ ከተማ የሚያስገባው ዋና አስፋልት ከጠዋት ጀምሮ ተዘግቶ ውሏል ነው የተባለው። ሰልፈኞቹ አጉላና ጉርመዶ በሚባሉ ሁለት ቦታዎች መንገድ በመዝጋታቸው ምክንያት መኪኖች ቆመው ተጓዦች ማስተጓጎላቸው የታወቀ ሲሆን ማምሻውን መንገዶች ተከፍተዋል ተብሎ መነገሩን የትናንት መረጃዎች ያሳያሉ። መንገድ በመዘጋቱ ምክንያት ከፍተኛ እንግልት እንደደረሰባቸውና ሰላማዊ ሰልፈኞቹ ተቃውሟቸውን ከመንገድ መዝጋት ውጭ ቢያደርጉት የሚል ምክረ ሐሳብ የሚሰጡ ግለሰቦችም ተደምጠዋል። ትናንት ጥቅምት ማክሰኞ 4 2018 ዓም ከሰዓት በኋላ መግለጫ ያወጣው የትግራይ ጊዜያዊ አስተዳደር ፕሬዚደንት ጽሕፈት ቤት የሰራዊት አባላት ሰልፈኞቹ ጥያቄ ትክክል ነው ብሏል። የሰላማዊ ሰልፈኞቹ ጥያቄዎች ኑሮን ማሻሻል ይሻልና የደሞዝ ጭማሪ መሆናቸውን ያስታወቀውና የተቀበለው የጊዜያዊ ያስተዳደሩ ጥያቄዎቹ እንዲፈቱ ከሚመለከታቸው አካላት በመቀናጀት እሰራለሁ ማለቱ የሚታወስ ነው። አስራ አንድ ተቃዋሚ ፓርቲዎች የተሰበሰቡበት የሰላም ጥምረት የፓርቲ አመራሮች እናም አባላት ላይ ድብደባና ድብደባና እስር መፈጸሙ ተገለጸ። በደቡብ ኢትዮጵያ ክልል ጋሞ ዞን በፓርቲ አመራሮችናም አባላት ላይ ድብደባና እስር እየተፈጸመ ነው ሲል አስራ አንድ ተቃዋሚ ፓርቲዎች የተሰበሰቡበት የሰላም ጥምረት መግለጹ ነው የተሰማም። የጋሞ ዲሞክራሲያዊ ፓርቲ ስራ አስፈጻሚን ጨምሮ ሌሎች የፓርቲው አባላት በአርባ ምንጭ ከተማ በፖሊስ ተደብድበው በእስር ላይ እንደሚገኙ የጥምረቱ ዋና ስራ አስፈጻሚ ተናግረዋል። የፓርቲው አመራሮች ሚኒስትሮችና አባላቱ ከባለፈው መስከረም አጋማሽ ጀምሮም በተለያዩ ቀናት አንድ አመራር እና ሁለት አባላቱ በከተማው የጸጥታ አባላት በዘፈቀደ ተይዘው መታሰራቸውን የጠቀሰ ሲሆን፣ እስራቸው የተፈጸመው የፍርድ ቤት መጥሪያ ባልተያዘበትና በሌሊት ጭምር በመኖሪያ ቤታቸው በመግባት ነው። በተለይም በአርባ ምንጭ ከተማ ፖሊስ መምሪያ ከታሰሩት መካከል የፓርቲው ስራ አስፈጻሚ ኮሚቴ አባልና የሕዝብ ግንኙነት ኃላፊ በጸጥታ አባላት ድብደባ ተፈጽሞባቸዋል፣ ለአካል ጉዳት ተዳርጓል ተብሏል። የአርባ ምንጭ ከተማ ፖሊስ በበኩሉ አባላቱ የተያዙት በፓርቲ አባልነታቸው ሳይሆን በወንጀል በመጠርጠራቸው ነው ሲል አስታውቋል። ተጠርጣሪዎቹ በከተማው ነዋሪዎች መካከል ግጭት ለመቀስቀስ እንቅስቃሴ በማድረጋቸው ተይዞ ምርመራ እየተጣራባቸው እንደሚገኝ የከተማው ፖሊስ ገልጿል። በአባላቱ ላይ አካላዊ ድብደባ ተፈጽሟል በሚል ጥምረቱ ስላቀረበው አቤቱታ የአካባቢው ፖሊስ ይህ ፈጽሞ ሐሰት ነው፣ ማንም መጥቶ ተጠርጣሪዎቹን ማየት ይችላል። አርባ ምንጭ የተቃዋሚ ፓርቲዎች ሃሳባቸውን በነጻነት የሚገልጹበት እንጂ ሰላማዊ ፖለቲካ ውስጥ ተሳተፋቸው የሚታሰሩበት ሁኔታ የለም። የተጠርጣሪዎች እስር ለጸጥታ መደፍረስና ለግጭት ምክንያት ሊሆኑ በሚችሉ ድርጊቶች ላይ ተሳትፎ በመገኘታቸው ነው ሲል ከስፍራው ያገኘነው መረጃ ጠቁሟል። ሽልማቱ ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማህበር ማስታወሻ ይሁንልኝ ሲል ሰይፉ ፋንታሁን ተናገረም። የ2025 የአፍሪካ ኢምፓክት አዋርድ ሽልማትን ለመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማህበር መታወሻነት እንዲሆንለት መጠየቁ ነው የተነገረው። በሚዲያው ዘርፍ የዘንድሮ የ2025 የአፍሪካ ኢምፓክት አዋርድ ተሸላሚ የሆነው ታዋቂው የመገናኛ ብዙሀን ባለሙያ ሰይፉ ፋንታሁን ይህ ሽልማት መቄዶኒያን ለማስታወስ ሊሆን እንደሚገባ አስታውቋል። በዘንድሮ የ2025 የአፍሪካ ኢምፓክት አዋርድ የአየር መንገዱ አቶ መስፍን ጣሰም፣ አትሌት መሰረት ደፋር፣ ድምፃዊ መሐመድ አህመድ፣ ጆ ማሞና ሰይፉ ፋንታሆንን ተሸላሚ አድርጓል። ይህ አመታዊ የእውቅና ሽልማት ስነ ስርአት በአሜሪካና በአፍሪካ በሙያቸው ታላቅ ስራ የሰሩ ግለሰቦችን ለማክበር የሚሰናዳ ነው። በየአመቱ ከስፖርት ከስነ ጥበብና ከስራ ፈጠራ ዘርፎች ለማህበረሰቦቻቸው ላበረከቱት አስተዋጽኦና ለለውጥ ላደረጉት የላቀ ተሳትፎም ከየዘርፉ ተመርጠው የሚሸለሙበትን መድረክ ነው። በዚህ መድረክ የተሸለመው ሽልማት ለመቄዶንያ ያረ ኢዳጋውያንና የአእምሮ ሕሙማን መርጃ ማህበር እንዲሆንለት መወሰኑ ነው ሰይፉ ፋንታሁን በንግግሩ ያስታወቀው። አየር ኃይሉ የትኛውንም ግዳጅ ለመፈጸም በተጠንቀቅ ዝግጁ ሆኗል መባሉ ተነገረም። አየር ኃይል የሚሰጠውን ማንኛውም ግዳጅ ለመፈጸም በላቀ የዝግጁነት ደረጃ ላይ እንደሚገኝ ተገልጿል። ለአየር ኦፕሬሽን በግዳጅ አፈጻጸም ከፍተኛ አስተዋጽኦ ላበረከቱ ክፍሎችም እውቅና መሰጠቱ ታውቋል። ተቋሙ የሚሰጠውን ተልእኮና ግዳጅ ለመፈጸም በከፍተኛ የዝግጁነት አቅም ላይ እንደሚገኝ ተረጋግጧልም ተብሏል። አየር ኃይል በአጭር ጊዜ ባከናወናቸው የለውጥ ስራዎች አስደናቂ ስኬቶችን አስመዝግቧል የተባለ ሲሆን ይ ይህም በየትኛውም አቅጣጫ ለሚቃጡ የውጭ ሀገራት ትንኮሳ በቂ ምላሽ ለመስጠት ያስችላል መባሉ ነው የተነገረው። ክፍሉ የኢትዮጵያን የአየር ክልል በንቃት በመጠበቅ የተቋሙን የውጊያ ዝግጁነት እያረጋገጠ እንደሚገኝም ነው የተመላከተው። በኢትዮጵያና በኤርትራ መካከል የተካረረ ሰጣ ገባ በየቀኑ እንደሚፈጠሩና ይህም ሁለቱንም ሀገራት ወደ ጦርነት ሊያስገባ እንደሚችል ብዙዎች ግምታቸውን እያስቀመጡ ይገኛሉ። ከህዳሴው ግድብ ጋር በተያያዘ ግብጽ አስፈላጊውን እርምጃ በኢትዮጵያ ላይ ይወስዳሉ ማለቷን ተከትሎም ኢትዮጵያ የግብጽ ድንፋታ መሰረተ ቢስና ቅንነት የጎደለው ስትል ምላሽ መስጠቷ ተገልጿል። ለዚህም ይመስላል አየር ኃይሉ ዝግጁነቱንና ለጠላት ትንኮሳ ምላሽ ለመስጠት በሚያስችል ቁመና ላይ መሆኑን እየገለጸ የሚገኘው። የተከበራችሁ የፈጠነ ሚዲያ ቤተሰቦች የዛሬው የፈጠነ ሚዲያ መረጃዎች ያዳመጣችኋቸውን ይመስሉ ነበረ። አብራችሁን ቆይታ ስላደረጋችሁ እናመሰግናለን። በያላችሁበት ሆናችሁ ፈጠነ ሚዲያን ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቸርን ሰንበት ሰላም